ክርስቲያናዊ ኃላፊነት በሚል ነው የሚናገረው በማቴዎስ ወንጌል ምዕራፍ 25 1 እስከ 30 ባለው ላይ በምንመለከትበት ጊዜ ጌታችን የሱስ ክርስቶስ መንግስተ ሰማያትን በተለያየ መንገድ ገልጿታል። መንግስተ ሰማያት ወደ ባህር የተጣለች ከሁሉም አይነት የተሰበሰበች መረብን ትመስላለች ይላል ማቴዎስ 13 47 ላይ። ማቴዎስ 22 1 ላይ መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። ነገር ግን የታደሙት የማይገቡ ሆኖ ይናገራል ይላል። ማቴዎስ 22 10 ላይ መንግስተ ሰማያት ከመንገድ ተሰብስቦ ወደ አዳራሽ የገቡ ክፉዎችና በጎ ሰዎችን ትመስላለች የሚል እናገኛለን። በራእይ 21 ላይ ደግሞ ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ የተዘጋጀች ሙሽራ ትመስላለች ብሎ ሲገልጻት እናያለን። መንግስተ ሰማያትን ሐዋርያ ዮሐንስ በራይ 29 ላይ ደግሞ መንግሥተ ሰማያት የበጉ ሚስት ወይም ሙሽራይቱ ይላታል። በዛሬው ክፍል ማቴዎስ 25 አንድ ላይ መንግሥተ ሰማይ መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ አስር ቆነጃጅትን ትመስላለች የሚለው ላይ እናተኩራለን። በማቴዎስ 25 14 ላይ ለባሮቹ ገንዘብ ሰጥቶ ወደ ሩቅ አገር ሄደ ሰውን ትመስላለችም በማለት ጌታ ተናግሯል። በታላንቱ ምሳሌ ሁለት አብይ ነጥቦች እናያለን። እያንዳንዱ እንዳቅሙ ሰጥቶ ነው ሄደው የሀብታም ሰውዬ ከብዙ ዘመን በኋላ ግን መጥቶ ተቆጣጠራቸው የሚል ቃል እናገኛለን እና በአዲሱ ትርጉም ታላንት ሰጥቶ ይህን ያህል ታላንት ይህን ያህል ታላንት ሰጥቶ ሄደ የሚለውን ሲተረጉመው በአዲሱ ትርጉም መሰረት አንድ ታላንት የአንድ ሰራተኛ የ15 ዓመት ደሞዝ እንደሚያክል ነው የሚናገረው እና ብዙ ነው የሰጣቸው። በዛሬም ቢተረጎም ማለት ነው በ15 በ1ስራ ዓመት ሊያገኝ የሚችለው ገንዘብ በወር 450 ብር ቢያገኝ ለምሳሌ በ15 ዓመት ስንት ይሆናል ብለን ስናባዛው ወደ 162 ሺ ብር ገደማ ወይም 81 ሺ ግማሹ ይሆናል ማለት ነው። ስለዚህ ታላንታችን ምንድን ነው? የተሰጠን መክሊት ምንድን ነው? የአስተዳደር፣ የማስተማር፣ የመስተናገድ፣ የመምከር፣ የዝማሬ፣ የምስክርነት የተለያዩ ታላንቶች አሉ። ታላንት ወይንም ደግሞ መክሊቶች አሉ። ታላንት ይሉታል መክሊቶች አሉ። እና ታላንቶቻችንን እንዴት እየተጠቀምንበት ነው? እና ታላንቶቻችንን በጥንቃቄ ልንይዘውና ልንጠቀምበት ይገባናል ማለት ነው። አሁን የጠቀስነውን ያህል መክሊት ቢሰጠን በጥንቃቄ እንጠቀምበታለን እንጂ አናባክ ነው ምክንያቱም ቆይተን ቢሆን ጌታ ይመጣል ይቆጣጠረናል የሰጠውን ታላንት የሰጠውን መክሊት ምን አረከብሎ ይቆጣጠረናል እና እየሰራንበት ነው ወይ የጌታን ስራ እየሰራ ነው በየአካባቢያችን በየምኖርበት አካባቢ ጌታ የሰጠንን መክሊት ወይንም ታለንት እየሰራንበት ነው ወይ መቅረዛችን ውስጥ ዘይት አለ ወይ? ይበራል ወይ? ይታያል ወይ? በጨለማ ዓለም ብርሃንን ወይ? የቆንጃጅቶቹ ምሳሌ ጌታ በሚናገርበት ጊዜ ሰነፎች ነበሩ፣ ቆንጃጅቶ ደግሞ ጎበዞች ነበሩ። እና ጌታ የሚመጣ ጊዜ ይዘገያል ብለው የተዘናጉት መጣ ገባ በሩ ተዘጋ ዘነፎቹ በዛ ላይ ደግሞ ዘይት የላቸውም። ያንን ሊፈልጉ ሲሄዱ ነው ሙሽራ መጥቶ የገባው። ግን ከመምጣቱ በፊት እንደተሟላላቸው ሆኖ ተዝናንተው ነበረ የሚቀመጡት እንደምታወቁት፣ በታሪኩ ላይ እና ዘይት ያላቸውም የላቸውም ቁጭ ብሎ ያወራሉ፣ ይጫወታሉ፣ ይስቃሉ፣ ይፈነድቃሉ። ግን መምጫው ሲቀራ ለካ ዘይት የለንም፣ ዘይት እንግዛ ብሎ ሄዳሉ። በዚህ ጊዜ ሙሽራ መጣ፣ ገባ፣ ተዘጋ ይላል በሩ። በድንገት ይመጣል ሙሽሮች ስለዚህ ሚዜዎች ሁልጊዜ ተዘጋጅተው መጠበቅ አለባቸው። ዘይታችን ሙሉ ሊሆን ነች፣ ሽቷችን፣ ዝማሪያችን፣ ልብሳችን፣ ፀጉራችን ተስተካክሎ ተጠበቅ እንዳለብን ለአንድ ሙሽራ እንደዚሁ ተዘጋጅተው መጠበቅ አለብን ማለት ነው ጌታችን ኢየሱስ ክርስቶስ። ስለዚህ ነው ወገባቸው የታጠቀ መብራታቸው የበራ ይሁን፣ ጌታ መጥቶ ወደ ደጁን ሲያንኳኳ ተግቶ የሚጠብቁ ሰዎችን ምሳሌ ውሰዱ፣ ሲተጉ የሚያገኛቸው እነዛ ብፁዓን ናቸው በማለት ነው ጌታ የተናገረው። ለላም ቦታ ላይ ሐዋርያ ጳውሎስ እንግዲህ እንንቃ በመጠን የምንኑር እንጂ አናንቅላፋ ይላል። አንድ አያት ሰሎንቄ ቁጥር 6 ላይ ብዙ አይነት ኃላፊነቶች አሉ። የመክሊት ኃላፊነት፣ የሚዜዎች ኃላፊነት፣ የመጋቢነት ኃላፊነት። ኃላፊነት ብዙ ትርጉም አለው። በዋናነት ግን ትርጉሙ ኃላፊነት ተጠያቂነት ማለት ነው። የጋራና የግል ኃላፊነቶች አሉብን። ከኃላፊነት ነፃ የሆነ ማንም የለም። ሁሉም በኃላፊነቱ ይጠየቃል። የመንግስት ኃላፊነት ባለ መንግስት ይጠየቃል። ማህበራዊ ኃላፊነት በማህበረሰብ ያስጠይቃል። የቤተሰብ ኃላፊነት በቤተሰቡ ርዕስ ያስጠይቃል። ክርስቲያናዊ ኃላፊነትም እንደዚሁ በእግዚአብሔር ያስጠይቀናል። የግልና የጋራ ኃላፊነቶቻችን እንዴት ነው የምንወጣው? እንዲ ጋራ የመንግስት ኃላፊነትን ስንመለከት ሀገርን ማስተዳደር የመምራት የሀገርን ደህንነት የመጠበቅ የአገርን ምስጢር የመጠበቅ፣ የህዝብ ድጋፍ የማግኘት፣ በትምህርት ቤቶች፣ በመገናኛ ቦታዎች፣ በሆስፒታሎች፣ በመሳሰሉት መሰረተ ልማቶችን ማስፋፋት፣ ይሄ ጋራ የመንግስት ኃላፊነት ነው። የግል ኃላፊነት ደግሞ እያንዳንዱ መስሪያ ቤት የራሱን ስራ በኃላፊነት መወጣት፣ በብቃት መወጣት ይጠበቅበታል። ለዚህም በህዝብ ምክር ቤትና በሚኒስትሮች ምክር ቤት ደግሞ ተጠያቂ ይሆናል። እንዴት ነው ስራ? እንዴት ይመስላል? ምን ሰራችሁ፣ ምን አረጋችሁ ተብሎ ይጠየቃል። በተዋረድ ሁሉም ኃላፊነቱን ያከፋፍላል ማለት ነው። በተዋረድ እርሱ ይታይ ዋና ክፍል ክፍል መምሪያ እያለ ሰራተኞች ኃላፊነት ድርሻቸውን እንዲወጡ ግድ ይላቸዋል ማለት ነው። መጽሐፍ ቅዱስ በሮሚያ 13 አንድ ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ። ነፍስ ሁሉ ከላይ ላሉት ኃይላት ነፍስ ሁሉ እንዲገዙ ያዛል። ለሁሉ የሚገባውን አስረክቡ፣ ግብር ለሚገባው ግብር፣ ቀረጥ ለሚገባው ቀረጥ፣ ክብር ለሚገባው ክብርን ስጡ ይላል ሮሜ 13፥7 ላይ እና በበላይ ላሉት የመገዛት ክብር ለሚገባው ክብርን፣ ቀረጥ ለሚገባው ቀረጥን እየሰጠን ህይወታችንን በኃላፊነት ስሜት መወጣቱ ይኖርብናል። የህዝብ ኃላፊነት ምንስ? ለምሳሌ አስተዳደራዊ ስርዓቱ ምን ይመስላል? ተዋረዱን ጠብቆ ይካሄዳል ወይ? የመንግስት የልማት ስራዎች ተግበራ ምን ይመስላል? ለአካባቢው ደህንነት ምን እያደረግ ነው? እንቅፋት የሚሆኑ ነገሮች እየተቆጣጠር ነው ወይ? በህዝብ አስተዳደር መሳተፍ፣ መመረጥ፣ መምረጥ፣ ሰርቶ የምኖር ኃላፊነት ሁሉ አለብን። ይሄ የህዝብ ኃላፊነት ነው። ማህበራዊ ኃላፊነት ስንል ደግሞ ዓለም በኒክሌር ጦር እንዳጠፋ ኃላፊነቱን የሚወስድ ማን ነው? ታላላቅ መንግስታት ብቻ ናቸው። የሳይንስ ጥበቶች ናቸው። የተባበሩት መንግስታት ነው። ሐኪሞች፣ መሐንዲሶች፣ የጦር መኮንኖች፣ መንግስትና ህዝብ ተባብረው በጋራ መጠበቅ ኃላፊነት አለባቸው። አዳሚ መሳሪያ ኃላፊነት በማይሰማቸው ሰዎች እንዳይገባ ቁጥጥር መደረግ ይኖርበታል። ለአንደኛ ዓለም ጦርነት ጀርመን ተጠያቂ እንደሆነች እናውቃል። ኃላፊቱን እንድትወስድ በቨርሳይ ስምምነት እንደተደረገ ነው። በስምምነቱ መሰረት የጦር መሳሪያ እንዳታመርት ለደረሰው ጉዳት የጉዳት ካሳ እንድትከፍል። በሌላ በኩል ደግሞ ለአውዳሚ መሳሪያዎች የሚወጣው ገንዘብ ለልማት፣ ለትምህርት፣ ለህክምና፣ ለምርምር ስራዎች፣ ለበጎ መግባር ስና እንዲሁም የሰብአዊ መብት ተሟጋቾች ጥረት ያደርጋሉ። በቀዝቃዛ ጦርነት ወቅትም የጦር መሳሪያ ሽቅድድም እንዲቆም ኃላፊነት የሚሰማ ሁሉ ብርቱ ጥረት ያደርጉ እንደነበር ከታሪክ እናውቃለን ማህበራዊ ኃላፊነትን በሚመለከት ደግሞ ድሆችን የመርዳት ወላጅ አልባ ህጻናትን የመሰብሰብ ጧሪ ደጋፊ የሌላቸውን አረጋውያን መርዳት ለህብረተሰቡ በቂ የስራ እድል መፍጠርና ኃላፊነት እንዲሰማ ማድረግ ምዕራባውያን ለጋሾች ከዚህ የኃላፊነት ስሜት የተነሳ አገር አቋርጠው ወንዝ ተሻግረው ለተለያዩ አገሮችን ለመርዳት ሲጓዙ እናያለን ጌታችን የሱን በመንግስቱ ሲቀበለን ምን ይለናል? ተረቢ ውልታችሁኛል፣ ተጠምቼ አጠጣችሁኛል፣ ታዝሬት ጠይቃችሁኛል ብሎ ነው በመንግስቱ የሚቀበለን። ስለዚህ ኃላፊነታችንን በሁሉም አንጻር ልንወጣ ይገባል ማለት ነው። ለምሳሌ ቤተሰብ ኃላፊነት ልጆችን በስርዓት የማሳደግ ኃላፊነት አለብን። ልጅን በሚሄድበት መንገድ ሙ በሸመገለ ጊዜ ከእርሱ ፈቀቅ አይልም። በቤት በቤት ውስጥ መንፈሳዊና ስጋዊ እውቀት ማስተማር አለብን። በውጭ የሚያገኙት ትምህርት ብቻውን በቂ አይደለም። ስለዚህ በህፃነታቸው ኮትኩቶ ማሳደግ ለአካል መጠን ከደረሱ በኋላ ማወቅ የሚገባቸው ሁሉ እንዲያውቁ የማድረግ በጥንቃቄ መስረዳት ኃላፊነት አለበት ቤተሰብ። ክርስቲያናዊ ኃላፊነታችን ምን ያህል ነው? እኔና እናንተ ምን ያህል ይህንን ኃላፊነት እንወጣለን? ክርስቲያን ኃላፊነት እንደ ክርስቲያኖች ብዙ እንደ ክርስቲያን ብዙ ኃላፊነቶች አሉ። በጸጋ ስለ ዳነን ብቻ እንደፈለግን መኖር እና መናገር እንችላለን ማለት አይደለም። ጸጋው በእምነት አድናችኋል የእግዚአብሔር ስጦታ ነው እንጂ ከሥራ አይደለም፣ ማንም እንዳይመካ ተብሎ ተጽፏል። እርግጥ ነው ይሄ ቃል አለ፣ ግን በጸጋ ስለ ዳነን እንደፈለግ መኖርና መናገር እንችላለን ማለት አይደለም። በኢየሱስ ክርስቶስ ብቻ አምነን መዳናችን የተረጋገጠ ነው። ለደህንነታችን የምናበረክተው ምንም ነገር የለም፣ ሁሉ በእርሱ ተጠናቅቆልናል ሆኖ ማመናችን የሚገለጸው በተግባራችን ስለሆነ እግዚአብሔርና ሰዎችን በፍጹም ልባችን በፍጹም ኃይላችን በፍጹም ነፍሳችን በመውደድ እምነታችንን ማንጸባረቅ ኃላፊነታችንን መወጣት ይኖርብናል መልካሙን ሥራችሁን አይተው አለጌታችን ጌታችን ኢየሱስ ክርስቶስ በማቴዎስ 516 ላይ መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁን እንደዚሁ በሰው ሁሉ ፊት ይብራ ይላል ማርቲን ሉተር ምሳሌ ሲጠቅስ ምን አለ? መልካም ዛፍ መልካም ፍሬ እንደሚያፈራ መልካም እምነትም ፍሬው መልካም ነው በማለት ይናገራል። ጆን ካልቪን የተባለ ቤተክርስቲያን አዳሽ ሰማያዊ ጥሪ ያላቸው ሰዎች የኃላፊነት ስሜታቸው እጅግ ከፍተኛ ነው። ሰማያዊ ጥሪ ያላቸው ሰዎች የኃላፊነት ስሜታቸው ከፍተኛ ነው። ዝም ብለህ እየተረከረክ ነው አይደለም። የመንግስተ ሰማይ ዜጎች ነን የምንለው ኃላፊነት ሊኖረን ይገባል። ለተሰጠን ኃላፊነት ከዛም አልፈን ብዙ ተግባራትን በማከናወን ምሳሌ ልንሆን ይገባናል። እግዚአብሔር በጥንቃቄ የሰራትን ዓለም እና ምላቷን በጥንቃቄ መጠበቅ አለብን። የተሰጠንን ስራና ኃላፊነት በኃላፊነት ስሜት መወጣት መቻል አለብን። ብዙ ተባዙ፣ ምድርን ሙሏት፣ ግዟት፣ የባህራሶችን የስማፎችን፣ በምድር የሚንቀሳቀሱትን ሁሉ ግዟቸው ብሎ ኃላፊነት ሰጥቶናል። ስለዚህ ሁሉም በአቅባም ማድረግ አለብን። እንስሳትን ስንይዝ ዶሮም ስናበራ ከብት ምንም ስናሰማራ አትክልቶቻችን ስንከባከብ ሁሉ በኃላፊነት ስሜት ልናደርገው ይገባል ማለት ነው። መጽሐፍ ቅዱስ ምግባቸውን በጊዜ የሰጣቸው ዘንድ ጌታ በቤቱ ላይ የሚሾመው ልባም መጋቢ ማን ነው በማለት ይጠይቃል። ልባም መጋቢ፣ የተሰጠን ኃላፊነት በብቃት የምንወጣ ልባሞች ልንኖር ይገባል። መጋቢነታችን በትክክል የምንወጣ መጋቢዎች ልንኖር ይገባል። በአንድ ሀገር ላይ ኃላፊነት የተሰጠው ነው። አንድ መጋቢ ስንል የተሰጠው ነገር የራሱ አይደለም፣ በአደራ የተሰጠነው ነው። ጠብቆ ተንከባኮ መጠበቅ አለበት። አንድ መጋቢ የመጠበቅ ኃላፊነት አለበት። የቤተ መጋቢ ምህመኑን በእግዚአብሔር ቃልና እውቀት መንከባከብ አለበት። የደከሙትን ሄዶ ገብኛ ሊጸልላቸዋል። በተሰጠው ኃላፊነት አንድ ቀን በእግዚአብሔር ፊት እንደሚጠየቅበት ያውቃል እና በተሰጠን ኃላፊነት ምን ያህል እየሰራንበት ነው? መልካም ቢሆን ወይም ክፉ እንዳደረገ በስጋ የሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርዶን በፊት ልንገለጥ ይገባናል፣ ይላል። በክርስቶስ ወንበር ፊት እንቀርባለን። ሁለተኛ ቆሮንቶስ ላይ ሐዋርያ ጳውሎስ ነው የተናገረው፣ ምዕራፍ አምስት ቁጥር አስር ላይ መልካም ቢሆን ወይም ክፉ እንዳደረገ በስጋ የሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ ፍርዶን በፊት ልንገለጥ ይገባናል ይላልና፣ እኔና እናንተ በክርስቶስ ፍርዶን በፊት እንገለጣለን። በዚያን ጊዜ መልሳችን ምን እንደሚሆን ዛሬ መዘጋጀት አለብን። ዛሬ ካልተዘጋጀን እዚያን ጊዜ ብንርበተበት አይሆንም። ስለዚህ ይህንን እያሰብን ጥሩ አስተዳዳሪ፣ ጥሩ መምህር፣ ጥሩ ሐኪም፣ ጥሩ ግንበኛ፣ ጥሩ ሾፌር፣ ታማኝ ነጋዴ፣ ጥሩ ሊስትሮ ያለንን የያዝነውን ስራ በሙሉ በቅንነትና በበጎ ፈቃድ በትጋት ልንወጣ ይገባል። ልዩ ልዩ እግዚአብሔር ጸጋ ደጋ መጋቢያቸው እንደመሆናቸው እያንዳንዳቸው ጸጋ ስጦታ እንደተቀበላቸው መጠን በዚያው ጸጋ ልክ እርስ በርሳቸው አገልግሉ ይላል። እርስ በርሳችን መንገልገል ይገባል። ሐኪሙ በሕክምና ያገለግለናል። መሐንዲሱ በምህንድስና ያገለግለናል። መምህሩ በማስተማር ነጋ አስተዳዳሪው በጥሩ ስነ ምግባር ይመራል እና ሁሉም በየተቀበለው ነገር በታማኝነት ነጋዴው በታማኝነት መነገር መቻል አለበት። ሚዛን በማጭበርበር ምን በመሳሰሉ ነገር ህዝቡን ማሳዘን በእግዚአብሔር ፊት ያስፈርዳል። እና አገልግሉ ይላል የእግዚአብሔር ቃል። እና ስንፍና እንዳይታይብን ዘይታችን ደግሞ ሙሉ ሆነ መብራታችን መብራት መቻል መቻል አለበት። ዘነፎቹ ቆነጃዊቶች ዘይት አልነበራቸውም ቅድም እንደተመለከት ነው። ዘይት አለመያዛቸው ትልቅ ስንፍና ነው። ለመብራቱ መኖር ዘይት ወሳኝነት ያለው ጉዳይ ነው። የቃው የማሰሮ። ውጭ ቢያምር ዘይት ከሌለ ዋጋ የለውም። አነጋገር አሳምረን፣ አለባበስ አሳምረን፣ ወይም ደግሞ አካሄድ አሳምረን፣ ለው ቅርጻችን አሳምረን ውስጣችን ባዶ ከሆነ ዋጋ የለውም። ስለዚህ የቃሉ ብርሃን በውስጣችን ዘይት መሙላት መቻል አለብን። ቃሉን ማንበብ አለብን። በቃሉ ላይ ማተኮር መቻል አለብን። ምን ያህል ቃሉን እናነባለን? የቃሉ ብርሃን ምን ያህል በውስጣችን አለ? እና ዘይት ለምግብ ማብሰያ እንደሚያገለግል ሁሉ ዘይት ለአንስህ ከእንስሳት የሚገኝ ከመሬት የሚገኝ አለ። የወይራ ዘይት፣ የንጉስ ዘይት፣ የፀጉር ዘይት፣ የቆዳ ዘይት የመሳሰሉ ሰውነታችን በዘይት እንደሚለመልም ሁሉ ዘይት ፊትን ያበራል ይላል መጽሐፍ ቅዱስ መዝሙረ ዳዊት 104:15 ላይ። ማሽኖችም ቢሆኑ በቀላሉ በዘይት ይንቀሳቀሳል። ማሽኖች የሚንቀሳቀሱት በዘይት ነው። ዛሬ የዓለምን ኢኮኖሚ የሚለዋውጠው ከመሬት የሚወጣው የተፈጥሮ ዘይት እንደሆነ እናውቃለን። እና ዘይቱ የዛገ ነገርን ያስለቅቃል። ስብራትና ሌላ በሽታ በዘይት ታሽቶ ይድናል። ግብፃውያን የሞቱ ሰዎችን አስከሬን በዘይት እና በሌሎች ቅባቶች በማሸት ነበር የሚያደርጉት። ነገስታትና ካህናት ዘይት ተቀብተው ይሸማሉ። በላሊበላ ይህ የጥንት የዘይት እቃ ይገኛል። አንዳንድ ዘይቶች መድኃኒትነት አላቸው። በያዕቆብ 514 ላይ ከእናንተ የታመመ ሰው ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ በጌታ ስም ዘይት ቀብተው ይጸልዩለት የሚል ቃል እናገኛለን። በቀድሞ ዘመን ለእግዚአብሔር የሚቀርብ መስዋዕት በዘይት የሚቀመም ነበር። በዘጸአት 25፡6 ላይ ለእግዚአብሔር ከሚቀርቡ ስጦታች መካከል የመብራት ዘይት፣ የቅባት ዘይት ይገኙበታል። እኛም ዘይት ያስፈልገናል ማለት ነው። ሽምግልናዬ በዘይት ይለመልማል ይላል መዝሙር 92፡10 ላይ። ሙሽራውን ለማጀብ ወደ ሙሽራዊቱ ለመጓዝም በመቅረዛችን ዘይት መኖር ጌታ ሲመጣ ልንቀበል የምንችለው ዘይት ካለ ነው። ብርሃን ካለ ነው። የሚበራ ብርሃን አለ፣ ነው? ዘይት አለ ነው? እንደ እግዚአብሔር ቃል ነው ወይ ህይወታችን የሚበራ ወዛለው? ህይወታችን ቃሉን በማንበብ በመጸለይ በፊቱ በመትጋት ዘይታችን ሙሉ ነው ወይ? ጌታችን ከደረቀ ምን እናድርግ? የጌታን ስም እንጥራ። ስምህን እንደሚፈስ ዘይት ነው ይላል ጌታ፣ እባክህን ዘይትን ስጠኝ፣ ዘይትን በመቅረዝ የሙላ ብለን እንጸል ነበር ድሮ ልጆች ሆነን። ዘይታችንን እንዲሞላልን እንጸል ይገባል። የጌታን ስም እንጥራ። ስምህ እንደሚፈት ዘይት ነው። ከወገኖች ጋር ህብረት እናድርግ። መዝሙር ዳዊት 133 1 እስከ 3 ያለውን በምንመለከትበት ጊዜ ይህንን ቃል ያብራርናል። መዝሙር ዳዊት መዝሙር 133 ወንድሞች በህብረቱ ይቀመጡ፣ እንሆ መልካም ነው፣ እንሆ የሚያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብስ መደረቢያ እንደሚወድ ሽቱ ነው። በጽዮን ተራሮች እንደሚወድ እንደ አርሞኒየም ጠል ነው። በዚያ እግዚአብሔር በረከቱን ህይወትን እስከ ዘላለም አዟልና፣ እንሆ ያማረ ነው ይላል። ከራስ እስከ ጢም እንደሚፈስ እንደ አሮን ጢም በመደረቢያው ላይ እንደሚወድ ሽቱ ነው። እንደ አርሞኒየም ጠል ነው። በጽዮን ተራሮች ላይ እንደሚወድ እንደ አርሞኒየም ጠል ነው። በዚያ ምን አለ? እግዚአብሔር በረከቱን አዟል። ዘይት ያለበት እግዚአብሔር በረከት በላዩ ላይ አለ ማለት ነው። ዘይት እንደዛ ግን ነገር ያስለቃል ብና ስብራትን አሊያ በሽታ በዘይት ይታሻል ብናናል። ግብፅያን ሰዎችን አስክሬን በዘይትና ሌሎች ቅባቶች በማሸት ያደርቁት እንደነበር ተነጋገርን። ነገስታት ካህናትን ዘይት ቀብተው ይሾማሉ። በላሊበላ ይሄ ጥንት የዘይት ዕቃ ይገኛል። አንዳንድ ዘይቶች መድኃኒትነት አላቸው። በያዕቆብ 5 14 ላይ ከእናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌዎች ጥራ፣ በጌታም ስም ዘይት ቀብቶ ይጸልዩለት የሚል ቃል አለ። በቀድሞ ዘመን ለእግዚአብሔር የሚቀርብ መስዋዕት በዘይት ይቀመም እንደነበረ እናያለን። በዘፀአት 25 6 ላይ ለእግዚአብሔር ከሚቀርቡ ስጦታዎች መካከል የመብራት ዘይት፣ የቅባት ዘይት ይገኙበታል። እኛም ዘይት ያስፈልገናል ማለት ነው። ሽምግልና በዘይት ይለመልማል ይላል መዝሙረኛ 92 10 ላይ መዝሙረ ዳዊት 92 10 ሙሽራው ለማጀብ ወደ ሙሽራይቱ ለመግባት በመቅረዛችን ዘይት መኖር አለበት። ዘይታችን ከደረቀ ምን እናደርግ? የጌታን ስም እንጥራ። ስምህ እንደሚፈስ ዘይት ነው ተብሎ ተጽፏልና ከወገኖች ህብረት ጋር ህብረት እናደርግ። መዝሙር 31 ከ1 እስከ 3 ብናነብ ይሄንን መንፈስ ቅዱስን ለመቀበል በአንድነት ሆነን መጸለይ ይኖርብናል ማለት ይህ የቅባት ዘይት ለማግኘት መጠማት ያሻል። ከልብም ልንፈልገው ይገባል። በንቀት ቢሆን ሆን ባይሆን ሳይሆን ባይሆን ይቀር በሚል ሳይሆን ከልብ በሆነ በመንፈስ ሆነን ጌታን ዘይትን በመቅረዝ ይሙላ ልንለው ይገባል። ዋላ ወደ ውንጭ እንደሚናፍቅ በናፍቆት ነፍሴ እንዲሁም ነፍሴ አንተን ትናፍቃለች እንዳለ መዝሙረኛው ዳዊት፣ በንቃት በናፍቆት የጌታን ዘይት መለመኖችን በዚህ ጊዜ ነው ጌታ ልባችን አይቶ ዘይቱን የሚያፈስልን ያ ዘይት ያረሰርሰናል እና ያበረታናል ጥንካሬ ይሆነናል ያበራናል ስለዚህ ይህን ዘይት በንቃት መፈለግ ይኖርብናል። እንዴት ነው ቃ ዘይቱን የምናገኘው ቃሉን በማንበብ በጸሎት በመትጋት የጽሞና ጊዜ በመውሰድ በንስሐና በኃጢአት ኑዛዜ ይህንን አምላክ እንፈልገዋለን መዝሙረኛ እንደሚገ ቆይቼ እግዚአብሔርን ደጅ ጸና እርሱም ዘንበል ልንል ይገባል። እግዚአብሔር ስልጣን ያለው አምላክ በመሆኑ ልንለምነው፣ ልንማጸነው ይገባል እንጂ ብትፈልግ አድርግ ባትፈልግ ተው የምንለው አምላክ አይደለም። ጌታ ቆይተን ደጅ ጸንተን በፊቱ ወድቀን ተንበርክከን፣ ዘንበል እንዲህ ልል ልናደርገው ይገባል፣ ልንለምነው ይገባል። የወይራ ዘይት ምን አለ እግዚአብሔርና ሰዎችን የሚከብሩበት ቅባቴን ትቼ በዛፎች ላይ ልሰፍ አልሄድም አላቸው። እና ዛፎች ሹም ፈለጉ፣ እና መሾም ሲፈልጉ ተጠቆመ የወይራ ዘይት። እና ወይራ አለቃ ቢሆን ይቻላል ዛፎች ላይ ብሎ እኔ አልችልም አለ። እግዚአብሔርና ሰዎች በእኔ የሚከብሩበት ቅባት ስላለኝ ይሄንን ትቼ በዛፎች ላይ ለመንሳፈፍ አልሄድም አለ። እና ዘይቱን እንዲሰጠን ጌታ አለን ለምን ይገባል። ጌታ ሆይ ማዛ ያለውን መልካሙን ዘይትን ስጠኝ ወዚያ ያለው ህይወት ስጠኝ ጌታ ሆይ፣ በሰዎች ዘንድ ደስ የሚያሰኝ የሚያረካ ምሳሌ የሚሆን መልካምነት ያለው የዘይትን ፍሳሽ በህይወት አፍስልኝ። ዘይትን ስጠኝ። ድሮን ዘንድ ምን ነበር? ዘይትን በመቅረዜ ሙላ፣ ይንደድ ይንደድ። ዘይትን ስጠኝ ጌታ፣ ዘይትን በመቅረዜ ሙላ፣ ይንደድ ይንደድ፣ የእሳቴ ይንደድ እስከ ፍጻሜ። ሆሳዕና ሆሳዕና ለሀያል ንጉሥ ወሳዕና ለሀያል ንጉሥ እያለን ዘምር ነበር። ኃላፊነትን በብቃት መወጣት ሽልማት ስላለው አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ የሚያሰኝም ስለሆነ ይህንን በብቃት ለመወጣት ህይወታችን ልክ መኪናው ሲሽከረከር በደንብ እንደሚሄድ ዘይት ካለው፣ ዘይት ከሌለው ግን እንደሚንቋቋና እንደሚጮህ ስለዚህ ዘይታችንን ሞልተን የምንሄድ ከሆነ ወደፊቱ ስንደርስ አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ እንባላለን የአባቴ ብሩካን አንተ የአባቴ ብሩካን አለም ከተፈጠረ ጀምሮ የተዘጋጀልህን መንግስት ግባ እናውረስ እንበላል ማቴዎስ ሃያ አምስት ሰላሳ አራት ላይ እንደተጻፈ ስለዚህ ዘይታችን እንዴት ነው ኃላፊነታችንን እንወጣሉ ወይ ኃላፊነታችን ሙሽራው ይመጣል አይቀርም ሙሽራው መጥቶ ትቀበሉ ዘንድ ውጡ በሚባልበት ጊዜ ውጡ የሚሉ መላእክት ናቸው። ጌታ ራሱ በትእዛዝ ይመጣል፣ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል፣ በክርስቶስ የሞቱ አስቀድመው ይነሳሉ ይላል አንድ ተሰሎንቄ ላይ። እንግዲህ ሲመጣ ነክተናለ ዘይታችን ሙሉ ነው ወይ? ስለዚህ ነው ሉቃስ ስለ ጌታችን ኢየሱስ ክርስቶስ ወገባቸው የታጠቀ መብራታቸው የበራ ጌታ መጥቶ ደጁን ሲያንኳኳ ተግተው የሚጠብቁ ሰዎችን ምሰሉ፣ እነዚህን የሚያደርጉ ብፁዓን ናቸው ብሎ ተናገረ። ስለዚህ ወገባችን ታጥቋል ወይ? መብራታችን በዘይት በጣም የተሞላ ነው ወይ? ጌታ ምትወደጁን ሲያንኳኳ ልንከፍትለት መብራት አብርተ ልንቀበል ዝግጆች ነን ወይ እና ይህንን ኃላፊነት በደንብ የምንወጣ ከሆነ ሽልማት አለው። ነጻ ጌታችን ኢየሱስ ክርስቶስ ሲናገር ምን አለ? ሲተጉ የሚያገኛቸው ባሪያዎች ብፁዓን ናቸው ይላል። ተግቶ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል ይላል ሲተጉ ምጽዋን ናቸው ምን ያደርጋል ተግቶ በማዕድ ያስቀምጣቸዋል ያገለግላቸዋል በጌታ ማዕድ ፊት ለመቀመጥ ተክተን በጌታ ፊት እንታያለን ወይም አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ እንባላለን ወይ አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ ይላችኋል ነዛን ዘይታችኋለ የአባቴ ብሩካን ብሎ ይቀበላችኋል ስለዚህ ይላል ሐዋርያው ቅዱስ ጳውሎስ፣ ስለዚህ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታ ስራ ሁልጊዜ የሚበዛላችሁ ሁኑ ይላል። ዘይቱ እንግዲህ የሚገለጸው በዚህ ነው። የማንነቃነቅ የተደላደልን የጌታ ስራ የሚበዛልን ልንሆን። ዘይት ያለው ሰው እንደዚህ ነው። በቃ እንቅስቃሴ አለው እና ይህንን ቅባት ይህንን ዘይት ለማግኘት መጠማት ያስፈልጋል። በጌታ ፊት መሆን ከልብ መፈለግ ያስፈልጋል። መጠማት ዋላ ወደ ውጭ ወደ ውሃ ምንጭ እንደሚናፍቅ ወደ አንተ ይናፍቃል። ተንበርክ ገን ጌታ ሆይ በቃል ብርሃን ዘይትህን ሙላብኝ። በዚህ ጸሎት ጌታ ሆይ አገኘኝ፣ ፈልገኝ በፊትህ ተንበርክ ስምህን ስጠራ ጌታ ያስበልንል። በእግዚአብሔር ፊት ራሳችን በጣም ልናዋረድና ስሙ ልንጠራ ይገባል። የተከበረ አምላክ ስሙ ለዘላለም የተባረቀ ይሆን። እሱ እንኳን ይህን ያህል ጥረት አድርገን በትንሹም ሊቀርበንና ሊረዳን የሚፈልግና የሚችል አምላክ ስለሆነ ሁልጊዜ በፍቅር ወደፊቱ እንቅረብ። ወደፊቱ በቀረብን ቁጥር ጸጋ ይበዛል። ወደፊቱ በቀረብን ጊዜ ነገሮች ይባረኩልናል። እግዚአብሔር ይርዳን። እንጸልያለን። ጌታ ሆይ ስለ ቃል እውነት ስም የተባረከ ይሁን። ቃል እውነት ነው። በእውነት እቀድሳቸው ተብሎ እንድጻፈ በምድር በነበርክ ጊዜ ባስተማርከን ቃል በሰማ ነው ቃል መኖር እንድንችል እና ፍሬ እንድናፈራ፣ አንድ ቀን በፊት በምንቀርበት ጊዜ ዘይት የሌለን ባዶዎች እንዳንሆን ጌታ እንድትረዳን እንለምንለን። ጌታ መልካሙ ስጦታ ከላይ ጋር ያምኑ ተብሎ ጽፏልና መልካሙ ስጦታ ከእያንዳንዳችን ጋር ይሁን። አንተን እየፈራንና ያከበርን ዘመናችን ከአንተ ጋር መፈጸም እንድንችል ዘይታችን ሙሉ እንዲሆንልን እርዳን። ዕለት ዕለት ሙላን በኢየሱስ ክርስቶስ ስም አሜን። ዘይትህን በመቅረዜ ሙላ፣ ይንደድ ይንደድ። ዘይትህን ስጠኝ ጌታ፣ ሃሌሉያ። ዘይትህን በመቅረዜ ሙላ፣ ይንደድ። እሳትህን ንደድ እስከ ፍጻሜ። ሆሳዕና ሆሳዕና